ሀደራችሁ፣ እያያችሁ አትለፉ። ላይክ አርጉኝ፣ ኮሜንትም አርጉኝ። በጣም ያው እዚብሔር ይባርካችሁ። እና ዛሬ ደግሞ እንድኔ ላሉ ለመዳም ቅመሞች ነው ይህ ቪዲዮ። ሌሎቹ እንግዲህ ካልተመቻችሁ በጣም ሶሪ። ይህ ላሉ ለውድ ቅመሞቼ ነው ይሄ። አበባ ጎመን ነው እዚያ ጋር ዛራ ይሉታል፣ ወይም አነቤድ። ሌላ ቋንቋ እንግዲህ አላቅም። ይሄ ጉልበት አይፈልግም፣ ጊዜም ብዙም አያስፈልግም፣ ሙያም አይጠይቅም። በቀላሉ ጠብሰን መብላት እንችላለን። ለቅያሬ ይሆናል ይህ አነቤድ ወይም አበባ ጎመን ብዙ ነገር መሰራት ይቻላል። ዛሬ ግን እኔ በቀላሉ በዚህ መልክ ይዤ መጥቻለሁ። ቀጣይ ግን በቀጣይ ቪዲዮ ይሄንን የሚዤ ነው የሚመጠው በሌላ አሰራር ማለት ነው። በጣም በሚትወዱት ይሄ ግን እንዲህ ላሉ ለመዳም ቅመሞች በስራ ቢዚ ወይም በስራ በጣም ውጥጥር ብሎ ለሚያሳልፉ ለኢቶቼ ነው። ላይክ አርጉኝ ሼር አርጉኝ፣ ቪዲዮን እስከ ፍጻሜ ተከታተሉኝ። ወዳችኋለሁ። እዚህ ጋር ሁለት ሽንኩርት አለኝ። ሁለት ነጭ ሽንኩርት አለኝ በደምብ ተከታተሉኝ ይህንን ኔ ቪዲዮቹን ሊቀርጽ ያገፋፈችኝ አንዲታችናት ምን አለች ህውዬ እኔ እኮ እንደዚህ አይነት ነገሮቹን እጠላለሁ ብዙም አላቅበትም ብላ ስትናገር ለምን አልኩት ለምን ብዙ ጊዜ አናቅምኛ ማለት ነው። አበባ ጎመን እንግዲህ ገጠን ላደግ ነው ለእኛ በጣም ከባድ ነው። የምሬ ነው። ጊዜ አሁን ሁሉም ነገር የተሻሻለ ሁሉም ነገር ያወቅ ነው። እኔ በእኔ በበኩል እንደዛ ነው። ስለዚህ ነችና ቀይ ሽንኩርቷን በደንብ አድርገን እንከትፋለን ማለት ነው። ያለ ፍጥነት በጣም ይቅርታ፣ አጭር ነው ቪዲዮ ይህን ቪዲዮ እስከ ፍጻሜ ተከታተሉኝ። ላይ ካርጉኝ ወዳቸዋለሁ። ምናልባት እናንተም ልጥሉ ትችላላችሁ፣ አይጣልም። ስለዚህ የተላጠውን ነጭ ሽንኩርቱ በዚህ መልኩ እንከትፋለን ማለት ነው። እንደዚህ ማትወዱ ከሆነ ምናልባት ነጭ ሽንኩርት ፍጥጥ ስል ያስጠላል። ማትወዱ ከሆነ ግን የተፈጨውን ወይም ፈይታችሁ ማረግ ትችላላችሁ። እኔ ግን በዚህ መልክ ነው ያው ቤተሰቦቼ ስለሚወዱኝ ማለት ነው፣ ስለሚወዱት ማለት ነው። አንዳንዶቹ ደግሞ ሕይወዬ ምንድን ነው፣ ምን አስነሳሰሽ ይህንን ቪዲዮ ልትሰሪ ምናምን የሚትሉት በውስጥ መስመር አላችሁ። እኔ ይህንን በሌላ ጊዜ በሰፊ መልስላችኋለሁ። ለምን እንደ ቪዲዮ የሚሰራው ለምን እንደሚቀርጹ የመዳምን ምግብ

ግን ብዙ ጊዜ ቪዲዮዎችን ሳዩ ያ ልጆች ቪዲዮ ሲሰሩ በጣም ነጭ የሆነ ነገር ምናምን እኔ በእኔ በበኩል ስለማልወድ ማለት ነው። እና እንደዚህ አይነት ነገሮችን ጠብሳችሁ በጎኑ መብላት ይቻላል። እዚህ ጋር ውሃ ትንሽዬ ነው ያራኩት። ይሄ አቼቶ ነው። እዛራ ወይም አበባ ጎመን ስንቀቅል በጣም ነው ቤቱላ ሽታ ነው። በቃ ቤቱላ አይወጣም ስለዚህ ይህንን አቼቶ ትንሽ ሲናረጉ ትንሽ ትንፋሹ ይቀላል ማለት ነው፣ ይቀንሳል። ስለዚህ እዚህ ላይ እናረጋለን። ማረግም ትችላላችሁ፣ አለማረግም ትችላላችሁ። ግን እዚህ ላይ አስር ደቂቃ ብቻ ነው የሚቆየው፣ በትንሽ ሰዓት ማለት ነው። አስር ደቂቃ ወይም ግፋ ቢል አስራ አምስት እኔ ግን አስር ደቂቃ በቅቶኛል። ጨርሻለሁ። ማቃቀልኩት ውሃን ግን እንዳደፉ ውሃ ግን አይዳፋም። ንጹህ ውሃ ነው መደረግ ያለበት። እዚህ ላይ ነጭ ሽንኩርትንና ቀይ ሽንኩርቱን እየጠበስኩ ነው ማለት ነው። ያዘጋጀሁትን ቲማቲም እዩት። እስከ መጨረሻ ማለት ነው እዚህ ጋር ርብ በነዶር ወይም የቲማቲም ሶል ስልስ እናደርግበታለን። እኔ በፊት የነበርኩበት ቤት ላይ ስ ጢሎ ስላየው ነው ይህንን ቪዲዮ የሚሰራላችሁ እንም ጥዬ ስለማያቅ ማለት ነው። እዚህ ጋ እየቀቀልኩትን አበባ ጎመንን ብቻ ነው ያረኩትን ላችሁ በደንብ መማሰል የለበትም ስብር ብር ስለሚል ማለት ነው። ቀስ አድርገን በዚህ መልኩ ከዛ እያዘጋጀ ነው ውሃ ያኛው የፈለን ውሃ ነው የምናደርገው። አላረኮትም፣ ይቅርታ። ውሃ ያኛውን ውሃ እዚህ ላይ እናደርጋለን። በዚህ መልኩ ኪዝቡራ ነው ይሄ ኪዝቡራ ነው። እሺ፣ ይሄ ኪዝቡራ ነው። በአማርኛ ምንድን ነው የሚባለው አላውቅም? አውቃለሁ ግን ንርስቻለሁ። ሰላማችሁ ይብዛ።